ይህን ስለተናገርኩሽ ከደበረሽ ሶሪ። ጨርሻለሁ። ሰላም ናችሁ እንዴ ናችሁ? ታችም ያላችሁ ላይም ያላችሁ ጭም እንዳትንኩኝ። ልጅሽ የፈለግኩት ሃይሚ ከይቅርታ ጋር ነው እስከ ዛሬ ማለት ነው። ሁሉም ስማጪ፣ አዎ የወዱሻል፣ ያከብሎሻል። ያለሽን ያሰብሽን የተረዳሽን ታስረጃለሽ መጠቀለላ መደምደሚያ የምደመድመው ኦቪስ ናት። ሶ ዛሬ ኦቪስ ትጀምረውና ቤቱን ታስረዳቸውና ማጠቃላይ አንች አንቺ ትዘጊያለሽ። አያስቅም። ሃይሚ ቅድም ጀምረው አልጨረሰችውም። ቅድም ጀምረ አልጨረሰችውም። እኛ ጀምረ ነው እሷ የምጨርሰው። ሶ ዛሬ ኦቢስ ትጀምርና ታስረዳቸው። አንቺ ደግሞ እንዳጠቃላይ ጠቅላላ አድርገሽ በሚገባቸው አስረድተሽ ቤቱ ይዘጋል ነው እየነገርኩች ነው። ነው ከተሳሳፉ ይቅርታ። ዛራ ባዳካ ኦቪስ ጀምሪ። አይደለም በደካም አይደለም እኔ ተረድቻለሁ። ከተረዳችሁ ተረዳችሁ። አዎ አላህ ሀቢብቲ ሀይሚ ተስማምተሻል። ቁም ነገር ነው ሀይሚ ወላ ቁም ነገር ነው ወላ ካልኩን ያልዋሽም

ሁላችሁም ሳይለንት አድርጉ። ተደርጓል እኮ ሚሚ ሚሚ ነች። ቆይ ቆይ ትምጣና ነግራታለው። በመጀመሪያ ኢንትሮ ስታደርግ ከሰማችኋት ያለው ነገር እኛ ጋር አሁንም እኛ ጋር ያለችላይ አንዳንዴ አይዞ በርታ ሃይሚ ጀግና ብሩክ ጀግና የሚሉ ሰዎች በጣም ነገሩን እያከረሩት ነው። እኔ እንደሚታየኝ እንደዛ ነው። መቼስ አብሬያቸው አልሰራም። እነዚህ ልጆች ግን እኔ እንደተረዳሁት በጣም እንደዛ ነው እያየሁት ያለሁት። እኔ እስቲ እንደ የት ድረስ እንደሚወስዱ አያለሁ ስትል ሰምታችኋል። ዛሬ እኔ ሰምቻታለሁ። እናንተን አላውቅም። እና ምንድነው ልጁ ሲጀመር ኖርማሊ እንደዚህ ተይዞ እንደመጣ ያስታውቃል እኮ ማመልስ አይችልም ምንም በቃ፣ እሷ ነች ከበር እያደረገች ነገሮችን እያስተካከለችለት ያለችው። እና መነጋገርም ካለባችሁ ሁለታችሁ ቁጭ ብላችሁ መነጋገር አለባችሁ፣ እንጂ ከዛ በኋላ የሆነ ነገር ነው ስታሳየው፣ ዞር አለና፣ በቃ ካ ወደ ያለዋት እኔ ነኝ እና እኔ ነኝ ምንከባከባት ሃይሚዬን፣ አለ ለስራ እንደመጡ ያስታውቃሉ። ትላንትና አይዲያ ሰጠችው፣ ዛሬ በአይዲያው ትላንት አይዲያ እዛ ጋር ተሰጣጡ እዚህ ጋር መታ ደግሞ አይዲያውን ሰሩበት። ሌላ ምንም አዲስ ነገር የለም፣ ምክንያቱም በአይዲያ ነው እየተሰራሩ ያሉትና እንግዲህ ነገ የሚመጣውን አናቅም። ግን የኛ ድምፅ ደግሞ እነሱ ቪዲዮ በሰሩበት ሰዓት ነው እኛ ቁጭ ብለን ስናወራ፣ እረፉ ምናምን እያለን የነበር ነው። ያን ድምፅ ድንገት ይሰሙታል ብለን ተስፋ አለን። ያው ተስፋ የምናደርገው እግዚአብሔርን ነው እነሱን ሳይሆኑ እነሱን ነው እና ምንድነው አሁን አመጣጣቸውን ራሱ ስራ መሆኑን የምታውቁት እኮ። እስቲ አመጣጣቸውን በስነስርዓት ይዩት ማለት ቪዲዮ ሲሰራ ና ትላንት የተሰጣጡት ነው፣ አልያ የሚሰሩት ማለት ነው። ስለዛ አሁን የት የት ቆሞ ነው የሚመጡት? መጀመሪያ ላይ ልጅቷ መጣች፣ ከዛ ቀጥሎ ደግሞ ሀይሚ መጣች ማለት ብሩኬ መጣ ያንን ያንን ላይ ቆማችሁ ራሱ ቢታዩት በደንብ ነበር አሁን አንዳንድ ጊዜ ችሬት ሆኖ ሃይሚና ብሩኬ ሲሰሩ በአይናቸው የሚግባቡ ነገር አለ እነዚህ ደግሞ ልጁ ራሱ እንደዚህ እንደዚህ አርግ በምልክት ማውራት ስለማይችሉ ነው የማይችሉት ነው ያን ከልጁ ላይ ከልጁ ላይ በጣም ነው የሚያስታውቀው አዩም በጣም ነው የሚያስታውቀ ልጁ ላይ። አሁን ልጁ ላይ ያስታውቃል። ኦብስዬ ይሄ አረ ሀዩጌ ማስረዳት አይጠበቀብሽም። ልጁ አልቻለምም መምሰል ጀመርም ልጁ ላይ ያስታውቃል። ግን ሶስቱ አልቻ ሶስታቸው ጋር ደግሞ ጠበቅ ብለው ተይዟል። ያቺ ደግሞ ያቺ ከብሩክ የመጣችው ዛሬ ተማክራ ነው የመጣችው ተስተካክለን የመጣችው ተማክራ ነው የመጣችው፣ ዛሬ ማለት ነው። መጀመሪያ በሶስቱም ቪዲዮ አልቻለችም ነበር እሷ ራሷ ሲሚ አልቻለችም ነበረ። ዛሬ ደግሞ እሷ ተማክራ ተናግራ ስለመጣች ዛሬ ደግሞ እሷ በሀይል ነው እየሰራችው ዛሬ ማለት ነው። ግን የሃይሚ ልጁ ደግሞ አላወቀም አልቻላም፣ ነገሩን እያበላሸ ነበረ በመሀል በመሀል። በደብ ካያችሁ ልጁ በመሀል እያገባ ቱአይሚነት አይሚ ናት። እነሱ ሲሳሳቱ አይሚ እያስተካከለች ያኛው ይሄኛው ተጋራ ያለውንም ደግሞ ልጁን እያስተካከለች ሃይሚና ብሩኬ በምልክት ይግባባሉ። እነሱ አራቱንም እያስተካከለች የነበረችው አይሚ ናት። እየመራች ነው ያላችሁ። ካንዱን ሚሊዮን እየመራች ያለችው ሃይሚ። እነሱ ሲታታቱ ቶሎ ብላ ሩጥ ብላ እነሱ ወደ ሌላ ነገር እንዳያመልጣቸው ብላ ሩጥ ብላ የምትናገረው ነገራቶች ላይ እኮ ትረዱ ነበረ። ግን ደግሞ ምን እናደርግ ማስረዳት አይጠበቅም። ይሄ ማስረዳት አይጠበቅም ነገር ቢኖር እሺ ከህይወታችን ውጭ ከኔና በከ ብሩኬ ለምን አለቻት፣ ሰምተሻላችሁ? እሷ ይሄ እሷ አለች አለች እንጂ እኛ ሰምተናል። እሷም ደግሞ አይገናኙም በሚገናኙበት መንገድ ምንም የሚጣሉ አይፈቅድም። እናንተ እንዴ እዛ አንድ ጓደኛችሁን ይዛችሁ የባለፈው ፍቅረኛዎቹ ጋር ይዛችሁ ትሄዳላችሁ እንዴ? ያማ ሄድም አንችም አትሄድም እንደውም፣ በስልክ ራሱ ቴክስት ራሱ ቢልኮ በድብቅ ነው ቴክስትን የምንወስደው እንጂ እንደዚህ እያወራችሁ ፊት ለፊት ፊት ለፊት እየተገጣጠመ እንደዚህ ውጣ፣ እንደዚህ አልወጣም፣ ክርክር ላይ ይሄ ድራማ ነው እንጂ ልጅቷ ምንም እንትን አደለችም። ልጁም ደግሞ ለምን ቅድም ልጅቷ ያነሳችሁ ለምን እንደዚህ አላደረገም? ያለችበት መንጎ የራሳችሁ እንድን ነው በቃ የራሳችሁ የተሰጣችሁ ገፀ ባህሪ ነው። ብሩክም ሄዶ ዲጂታል ላይ እንደዛ ያደረገው የራሱን ምስናት አለው። ለዛ ነው ዳይመንዷ ደግሞ እንደዛ ማድረግ ስለማትችል ነው። ያንን ነገር እንዳትሳሳት። ለምን እሱ እንደዚህ አላደረገም? ለምን እንደዚህ አላደረገም? እንኳን አላደረገ ብዬ ነው ነው ገሮማገ እያነሳን ባንሰጣቸው አይዲያ አሪፍ ነው። እኛ የተናገረው ነገር አለቀንም። እና ማቆም ካለባቸው አቁሙ ብለንም ቀን ተናግረና የሚሰማ ከሆነ እንደ ኦዴንስ የሚሰሙን ከሆነ ይሰሙናል ብዬ ተስፋ አለኝ። ግን እሁስራራ ነው ሲጀመር እንግዳችን እያሉ ነው እንዴ ግዴታ ጠብቁ ብላለች ስላለች ብቻ አዲስ ነገር እንዴ ከራሷ ከብሩኬ ጋር ብትመጣስ? ምን ሆናችሁ ነው? እናንተ ወደ ሌላ ብቻ የምታስቡት እንዴት ነው? እና ምን ምን ትበል ምን አለ እሱ? በአንዴ አሁን ትናንትና ነው ለይቅርታ ነው የመጣወት። በቃ ሰላም ልፈጥር ነው የመጣወት ያለ ልጅ እችን ሴት ጠርቶ ለምን በሱ አይዲያ ለምን አልመጣችም? ልጅቷ ራሱ በሱ አይዲያ ብትመጣ የሆነ ነገር ሊሆን ይችላል። ምንም አይዲያ ነገር ዛሀራ ዛሀራ በስ ላይ እየወጣን እየተናገረን የነበረው የህፃን ጨዋታ ነው ይሄ። እንዴት ነው ገና ህፃናት እቃ እቃ ቦታ ላይ እንደሚጫወቱት ጨዋታ ነው እየተጫወቱ ያሉት እና ኦዲንስም ደግሞ መለስ ስበሉልን እያልን ነው። ተመለሱልን ወደ ራሳችን ተመለሱልን እና ስራችሁን እራሳችሁ በፍቅር መታችሁ ዝም ብላችሁ ተጨቃጭቃችሁ ብትሄዱ እራሱ እኮ ለእናንተ ስራ ነው ማለት እንዲህ እንትናችሁ ራሱ የሚታየው እኮ አሪፍ ሲሆን ነው። እና ሃይሚ ጀግና ብሩኬ ጀግና እያላችሁ የምታወሩት ሰዎች ግን እባካችሁ፣ ለምንድን ነው እረፍት ማሰጧቸው? ለምንድን ነው ማተዋቸው? እስቲ ከራ ከነሱ ህይወት ውጡ በቃ። ጀግና ጀግና ጀግና ጀግና። እሽ፣ ይሄ ምን እያያችሁ ነው? ነው እየተደሰታችሁ ነው? እንደዚህ የሆነ ክፍተት እየፈጠሩ ሲሄዱ እየተደሰታችሁ ነው ያላችሁት? ጀግና ማለት እኮ ይሄ አይደለም። ጀግና ማለት ይሄ ነው እንዴ? ለኔ ጀግና ማለት ምን እንደሆነ ታውቂያለሽ? ትዕግስት ኖሯቸው ሁለቱም ቁጭ ብለው ተነጋግረው ነገሮቻቸውን ፈተው አሳብ ተለዋውጠው ሲመጡ ብቻ ነው ጀግንነታቸው እንጂ ብሩኬ ሴት ይዞ ስለመጣ ሃይሚ ወንድ ይዛ ስለመጣች ጀግንነት የለም። እኔ ጀግና አለለው አንድ ሰው ጀግና የሚባለው የራሱ ችግር በራሱ ቁጭ ብሎ ሲፈታ ነው፣ እንጂ በሌላ ሰው ተንተርሶ ሲፈታ ጀግና አይደለም። ይሄ በራስ በራስ ሳይሆን ብሽሽቅ ነው የተያዘው። ይሄ እኔ ጠንካራ ነኝ፣ እሱ ጠንካራ ነው፣ እነሱ ጠንካራ ናቸው እየተባባልን ነው እየሄድን ያለ ያለነው ነው ስራም ከሆነ ማቆም ካለባችሁ አቁሙት። ለኦዲንሶቻችሁ ስትሉ ፍትለኛ ብለናል፣ ቀንም ተናግረናል። እና ይሄ የህፃናት ጨዋታ ነው ያዛችሁት፣ ህፃን የሚጫወተው ጨዋታ ነው። የሆነ ሰው ልክ የሆነ ሴትን ሲፈታ ድጋሜ እዚህ ጋር መጥቶ ሌላ ሴት ይዞ መምጣት ምናምን፣ ይሄ ማለት እኮ ሌላ ጣቢያ ውስጥ ገብታችኋል፣ እና ተመለሱ እንዲሁም ቀንም ብየዋለሁ ቀንም ተናግሬ ዋለሁ አንድ ፍቅረኛ ኖሮኝ ብተው ሌላ ወንድ እንደማገኝ ነው እያስተማራችሁ ያላችሁት እያልኩ ነው ቀንም እያልኩ እየተናገርኩ የነበረው ቢያንስ መስማት ከቻላችሁ ሰምታችሁ ብትመለሱ። ስራ ነው ያስታውቃል። የምትናገሩት ቃላት ደግሞ ከአንድ በታችሁ ሁለታችሁ የምትናገሩት ቃላት ሁለታችሁ የምትናገሩት ቃላት የሚወጣው ደስ አይልም። ደስ አይልም። የነዛን አናቃቸውም፣ አዎ አናቃቸውም። ከነሱም ብዙ እነሱ ራሳቸው የተጠነቀቁ ነው እያወራሉ። ልጁ ሲጀመር ጭራሽ የሚችለው ነገር የለም እናንተ ሁለት አንዱም። እሱ እኮ ያለው ምንድን ነው? በመሀል አይ እሱ እኮ እሱ ነው እንደውም መብት ያለው ቁጭ ብላችሁ ነገሮቻችሁን መፍታት ከቻላችሁ እሱ ነው መብት ያለው። እሷ ግን ከህይወታችሁ ውጡ ማለት አትችም። አይ እሱ ነው ቦታ የሰጣት መንገድ ብሩክም፣ መማር ካለብህ በዚህ ተማር። እየተናገረች ነው እሷ ተንተርሳ ይሄንን ቪዲዮ ብታመጣውም እየተናገረች ነው። አይ እሱ ድንገት ትልቅ ቦታ ከሰጣት ይሄን ስልጣን ከሰጣት የእሷ መብት ነው። ካልሰጣት ግን እንደዚህ አይነት መብት የለም። እሲ ሀይ ሀይ የሚሉክ ሰዎች እንደሚጠቅሙ እናያለን ብላለች። በመሀል እችን ቃላት አስተላልፋለች። እና ይሄ ቃላት ማለት ደግሞ እባካችሁ እኛ ሃይሚዬ ጀግና፣ ብሩኬ ጀግና እያለን የምንላቸው ሰዎች አንጠቅማቸውም ህይወታቸውን የሚመሩት እነሱ ናቸው። ይሄን ደግሞ ብላችሁ ካመጣችሁ ብሩኬም ሀይሜም እንደዛ ብላችሁ ካመጣችሁ ደግሞ ለምን የራሳችሁን ኑሮ አትኖሩም ታዲያ? እንደዛ ከሆነ መለስ ብላችሁ ምንድነው፣ ምን እያደረግን ነው? ጥፋት እያጠፋን ነው? ጥፋት ሳናጠፋ ነው የምንጓዘው። ለምንድነው ኦዲየንስ ውስጥ እንደዚህ ቁጭ ብሎ ስለኛ ብሎ ስለኛ ብሎ የሚናገረው ብላችሁ ቁም ብላችሁ ማሰብ አለባችሁ። ጀግንነት ሴት ባመጣ ጀግንነት ወንድ ባመጣ አይደለም። ይሄ ማለት ምንድነው እየቀያየሩ መኖር ይቻላል ነው ሚሚ ሚሚ ሚሚ ሚሚ እንደሚያስተምር ነው ብለን ነው አንዳንድ ሰዎች ቁጭ ብለን እንጂ በቃ ሃይሚ ካወራች ሴቷ ከመጣች ወይ ወንዱ ከመጣ እያሳለፍን ግማሽ እያሳለፍን ግማሽ እያሳለፍን መጨረሻ ላይ የሚባለውን ነገር ብቻ አዳምጠን ምንወጣ ሰዎች አለን እና